በ11ኛው መቶ ክፍለ ዘመን በንጉሥ ላሊበላ ዘመነ መንግሥት አቡነ ገብረ መንፈስ ቅዱስ ከትውልድ ሀገራቸው ግብፅ 300 ዓመታት ከኖሩ በኋላ በፈጣሪያቸው ፈቃድ ወደ ኢትዮጵያ ምድር በመምጣት በዝቋላ ገዳማትና በምድረ ከብድ ገዳም ለ262 ዓመታት በመንፈሳዊ ተጋድሎ ስለመኖራቸው በቅዱሳት መጽሐፍት ገድለ ታሪካቸው ተከትቧል። አቡነ ገብረ መንፈስ ቅዱስ ወደ ኢትዮጵያ ምድር መጥተው ሲኖሩ ከአናብስትና ከአናብርት ጋር ኑሯቸውን በማድረጋቸውም ርዕሰ ባህታዊ ተብለው ይጠራሉ እኛ አባት የኖሩበት ይህ ገዳም አንጋፋ ገዳም ነው የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በቅዱስ ላሊበላ ዘመን ወደ ኢትዮጵያ ምድር ከገቡበት ጊዜ ጀምሮ የሚጀምር ነው። በአጼ እንድርያስ ዘመን በ14ተኛው መቶ ክፍለ ዘመን መገደሙንና ከዚያም በኋላ አጼ ምኒሊክ ይህንኑ ቤተ መቅደስ በሳር ክዳን አሰርተው እንደቆየና በልጃቸው በንግሥት ዘውዲቱ ደግሞ የቆርቆሮ ክዳን እንደተቀየረለት በታሪክ ድርሳናቸው ተጽፎ ተቀምጧል። ይህ ገዳም የሚገኝበትን ስፍራ ለመድረስ እኛም በጉዟችን ዙሪያ ገባውን እየተመለከትን ከስፍራው ደርሰን በገዳሙ የሚገኙትን ታሪካዊ ቅርሶችና የገዳሙን የልማት እንቅስቃሴ እናስመለክታችኋለን። ያውን አሁን ያለንበት ቦታ እንግዲህ እንደምትመለከቱ የመድረከብ ዳቡነ ገብረ መንፈስ ቅዱስ አንድነት ገዳም የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ቅጽር ግቢ ነው። ይሄ ገዳም የተመሰረተው በ14ኛው መቶ ክፍለ ዘመን በአጼ እንድርያስ ዘመነ መንግስት ነው። በአጼ ዘመነ መንግስት ራሳቸው አጼ እንድርያስ እዚህ ቦታ ላይ መተው ገዳሙን ገድመው ለገዳሙ ደስት ጉልት መተዳደሪያ ወደ አርባ ወንመሬት በገዳሙ በገዳሙ ስም ሰጥተው ህግና ደንብ ለገዳሙ መተዳደሪያ አውጥተው በሉ ልጆቼ በርቱ ገዳሙን ጠብቁ ብሎ መናንያን በዛን ጊዜ የነበሩ መናንያን ከአምስት መቶ እስከ ሰባት መቶ የሚደርሱ መናንያን ነበሩ። እና ሰጥተው ህገ ደንቡን መጋቢት ጥቅምት አምስት መጥቻ ያቸዋለሁ ብለው ትልቅ ክብረ በዓል ስለሆነ ጥቅምት አምስት ቃል ኪዳን የተቀበሉበት ነው። መጋቢት አምስት ደግሞ ያረፉበት ቦታ ነው። እና እንደምትመለከቱት የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን የድሮ በ2003 ዓ ም ታድሶ ይህን ይመስላል። ይሄ ለቱሪዝም ምቹ በሆነ አሰራር የተሰራ እንዳሁኑ ሳይሆን በቀድሞ አባቶቻችን የተሰራ ነው ማለት ነው። የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምን የእምነቱ ተከታዮች የምህረት ስፍራ ይሉታል። ገዳሙ 84 ሄክታር መሬት ላይ የተከለለ ነው። 60 ሄክታሩ ጥቅጥቅ ባሉ ዕድሜ ጠገብ ዛፎች የሰፈሩበት ነው። 18 ሄክታሩ ደግሞ የአካባቢው አየር ንብረት የሚያበቅለውን ሰብሎች የያዘ ስድስቱ ሄክታር ደግሞ ለመነኮሳቱ መኖሪያና ለእምነቱ ተከታዮች የአምልኮ ስፍራ ሆኖ እንዲህ ታሪክን ሊነግረን በሚችል መልኩ ተቀምጧል። በዚህ ገዳምም ሶስት ቅዱስ ስፍራዎች እንዳሉ የእምነቱ አባቶች ይናገራሉ። አንደኛው አቡነ ገብረ መንፈስ ቅዱስ ወደ ተለያዩ ስፍራዎች የሚንቀሳቀሱበት ዋሻ ሰረገላ ተብሎ የሚጠራው ስፍራ፣ ሌላው አቡነ ገብረ መንፈስ ቅዱስ ነፍሳቸው ከስጋቸው ሲለይ ያረፉበት ስፍራና ለገዳሙ ስያሜ ምክንያት ሆኖ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ልደታ ማርያም ቤተ ክርስቲያን ይገኝበታል። ይሄ ቦታ እንግዲህ እንደምትመለከተው የአቡነ ገብረ መንፈስ ቅዱስ የረፍታቸው ቦታ ስለሆነ ክብር ለሚገባው ቦታ ክብር ስጡ ስለሚል ጫማ አውልቀን ነው የምንገባው። የምትመለከቸው ያው የአቡነ ገብረ መንፈስ ቅዱስ የረፍታቸው ቦታ ነው። ይህ ማለት መጋቢት አራት ቀን ማለት ነው። አቡነ ገብረ መንፈስ ቅዱስ ለመጋቢት አምስት መጋቢት አራት ማታ ያው ጭንቅ ላይ ሆነው ለማለት ነው ነፍሳቸው ከስጋቸው ለመለየት ስትል ይሄ እንደምትመለከቱት፣ እነዚህ ቅዱሳን ናቸው። ሁሉም ቅዱስ ላሊበላ ነው። ይሄ እንደምትመለከቱት ማለት እኚህ አቡነ ገብረ መንፈስ ቅዱስ ናቸው። ያው ሰው ሲሞት ይግግነ ዘለ ተኝተው ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቅዱሳን ነቢያት፣ ሐዋርያት፣ ጻርቃን፣ መላእክት፣ ሰማያታት ሁሉም ከአዳም ጀምሮ እስከዛቸው ዘመን ያሉ ቅዱሳን ሁሉም ቦታው ላይ ተገኝተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጻርቃን ሰማያታትን አስከትሎ የተገኘበት ስፍራ ነው ይሄ ቦታ። እነኚህ ሁሉ ቅዱሳን እነኚህ ሁላ ጻርቃን እነዚህ ሁላ ሰማያታት ሲመጡ እቺ መሬት ፈራች፣ መሬቷ ተንቀጠቀጠ። ይችላል ረድኤት እምድር ይላታል። መሬቷ ፈርታ ተንቀጠቀጠች። አንቺ መሬት ባለሽበት ጽኝ ብሎ አንቺም ስምሽም ምድረ ክቡድ ይባል። ምድረ ከብድ የሚለው ስም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የአቡነ ገብረ መንፈስ ቅዱስ እረፍት ጊዜ ያወጣላት ስም ናት ማለት ነው። እዚህ ጋር ትላልቅ ሁለት ባርዛፎች ነበሩ። ሁለቱ ባርዛፎች መካከል ነበረ አቡነ ገብረ መንፈስ ቅዱስ ያረፉት። ባሕር ዛፎቹ ከእድሜ ብዛት የተነሳ ወድቀው አሁን እነዚህ ተተክተው በዝግባ ተክተ ናቸዋል። ማለት ቦታው ይሄን ይመስላል። ረድኤት እምድር ይላታል። መሬቱ ተንሸራተተ ወደታች። አንቺ መሬት ልክ ዮርዳኖስን ወደኋላ ስትሸሽ ጌታን አይታ ባለሽበት ጭኝ፣ ጽኝ ብሏት ነበርና እቺ ምድር አንቺ ምድር አትፍሪ፣ አትንቀጥቀጪ ባለሽበት ጽኝ ብሎ ምድረ ከብድ ብዬሻለሁ ብሎ ምድረ ከብድ አላት። ለምልክት ግን ይሄ በዚህ ጋር የምንመለከተው የእመቤታችን ቤተ ክርስቲያን አለ ልደታ ማለት ነው። የእመቤታችን ቤተክርስቲያን አለ። መሬቱ ተንሸራቶ ነው ለምልክት ያህል ማለት ነው። ምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በቅጥር ግቢ ውስጥ እንዲሁም በዙሪያው ያሉ የተለያዩ ጉዳዮችን ስንመለከት ቆየን። አሁን ደግሞ ከአንድ አባት ጋር ቆይታ እናደርጋለን። ይህም ስፍራ ምእመናን አምልኮቸውን ከሚያደርጉበት፣ ጸሎታቸውን ከሚያደርሱበት ከዋናው ገዳም አምስት መቶ ኪሎ ሜትር ርቀት ላይ የሚገኘው የዋሻ ሰረገላ የሚባልበት ስፍራ ላይ ነው የምንገኘው። ይሄ የዋሻ ሰረገላ ቦታ ምንድነው? ትርጓሜው ምንስ ያስተምረናል? የሚለውን ነገር ለመጠየቅ ደግሞ መምህር ቆሞስ አባ ኃይለማርያም ገብረ እግዚአብሔር የገዳሙ አስተዳዳሪ ከኛ ጋር ቆይታ ያደርጋሉ። በጉዟችን አብረን ነው የመጣ ነው አስራ አንደኛው መቶ ክፍለ ዘመን ወደ ኢትዮጵያ ሄድ ተብለው ጌታችን ኢየሱስ ክርስቶስ ከግብጽ ወደ ኢትዮጵያ ሲያዘዛቸው እና ቅዱስ ገብርኤል በነፋስ ሰረገላ ጭኖ ከስልሳና ምስት እና ከስልሳና ምርት ጋራ ለመጀመሪያ ጊዜ እንግዲህ ከግብጽ የተነሳው የነፋስ ሰረገላ አመቱ ያስቀመጠበት ያሳረፈበት ቦታ ይሄ ቦታ ነው እና ዋሻ ሰረገላ እየተባለ ይጠራል። ዋሻው ከመጡ በኋላ ነው የተገለጸውና። በነፋስ ተረገድ ላመጣው ቅዱስ ገብርኤል ያስቀምጣቸው እዚህ ቦታ ላይ ነውና ለመጀመሪያ ጊዜ ኢትዮጵያን በኪደት እግሮ የባረኳትና የቀደሷት እግራቸው የኢትዮጵያ ምድር የረገጠው ለመጀመሪያ ጊዜ እዚህ ምድረ ከብድ ገዳም ላይ አሁን አለንበት ዋሻ ላይ ነውና ከዛም በኋላ ወዳጀ ገብረ መንፈስ ቅዱስ የኢትዮጵያ ምድር ደርሰሃል አላቸው። ቅዱስ ገብርኤል ኢትዮጵያ ምድር ደረስክ፣ ይቺ ቦታ በደቡብ የምትገኘዋ እቺ ቅዱስ የኢየሩሳሌም አምሳለን ተብላ ትጠራለች እና የኢትዮጵያን ሰዎች እና ኃጢአት በደል የምታስተሰርይበት ብዙ በረከት የምታገኝበት የመጀመሪያም የመጨረሻም የክብር ቦታ ነው ይሄ ቦታ ብሎ ቅዱስ ገብርኤል ገዳሙን የገደመላቸው በአራት ማዕዘን ብሮ የባረከላቸው ቅዱስ ገብርኤል ነው። አባቶች አሉ፣ እቺ አለም እስከምታልፍ ድረስ ይሄ ቦታ አለ፣ ቅዱሳንም አሉ። ያሁን ይሄ ገዳም በአለም ያሉ ቅዱሳን ሁሉ ይጸልዩበታል እና ይሄ ማለት መሳቸው ብቻ የተዘጋጀ አይደለም። ስውራን አባቶቻችን አሁንም ይጸልዩበታል። ይሄ ገዳም ምድረ ከብድ ገዳም ማለት የቅዱሳን መናኸሪያ ነው። የስውራን መኖሪያ፣ የቅዱሳን መናኸሪያ ነውና ገዳማት ምን ጊዜ እንዲሆን ይቻላል፣ መስከምታስ ድረስ አባቶቻችን ቅዱሳን ላለም ይጸልዩ። አባቶች ምን ጊዜም አሉባት። አቡነ ገብረ መንፈስ ቅዱስ ከአናብስትና ከአናብርት ጋር መኖራቸውን አብነት ተቀምጦላቸዋል። በግቢው የተተከሉ ዛፎች እድሜ ጠገብ ስለመሆናቸውም አሁን የያዙት መልክ ይናገራል። እንግዲህ እንደምትመለከችው ይሄ ቅጽር ግቢው በደን የተከበበ ነው። እንደውም ስልሳ አናብስት እና ስልሳ አናብርት ያኔ በነበሩበት አቡነ ገብረ መንፈስ ቅዱስ በነበሩበት ጊዜ በጣም ትልቅ ደን ነበር። አሁን ግን ያው ከጊዜውም አቋያ ከአየርም ጸባይ ሁኔታ ጋር በተያያዘ እድሜ ጠገብ ዛፎች ናቸው እነኚህ። እንደምትመለከቱ ጽድ ነው ይሄ ዝግባ፣ አርዘ ሊባኖስ እዚህ የለም። ዝግባና ባርዛፍ ይገኛሉ፣ በብዛት እዚህ ቦታ ላይ ባርዛፍ ያው እንደምታውቁት በኦሮምኛው አገላለጽ ባርገሞ ይባላል። ከባህር ማዶ አጼ ምኒልክ አመጡት የሚለውን አፈ ታሪክ ለመግለጽ የሚያመለክት ነው። እዚህ በአባቶች የሚተከል ባርዛፍ አለ ነኝ ጽዶቹም ዝግባዎቹም የሚተከሉም አሉ። በራሳቸው ደግሞ ባቡ የፍቃድ ይበቅላሉ ማለት ነው። እንግዲህ ታሪክ እንደሚነግረን የታሪክ አባቶችም እንደሚነግሩን በዚህ ቅጥር ግቢ ውስጥ ንግስት ዘውዲቱ የሰሩት ቤትም እንዳለ ተነግሮናል። ወደዛ ማቅናት እንችል ይሆን? አዎ፣ እንችላለን። እንግዲህ ይኸው እንደምትመለከቱት ይሄ የፊታውራሪ ሀብተ ጊዮርጊስ ዲነግዴ መቃብር ቤት ነው። አባቶች በጸሎትም በሱባኤም እዚህ እየዘጉ ለሀገርም ለገዳሙም ጠላትም ሲነሳ አገርን ሰላም አርግ ብለው ሱባኤ እየዘጉበት ይጸልዩበታል ማለት ነው። ይሄ ቤት የተሰራው ያው በንግስት ዘውዲቱ ዘመነ መንግስት ጊዜ አሰራሩም የድሮ ነው እንደምትመለከቱትና በጣም እድሜ ጠገብ ነው። በዚህ ገዳም ከ130 በላይ መነኮሳቶች ይኖራሉ። በገዳሙም ከኢትዮጵያ ከአራቱ ማዕዘናት የመጡ የአብነት ተማሪዎችም የአብነት ትምህርታቸውን ይከታተላሉ። ሳቱ የዓለም ነገር በቃ ብለው ወዳጅ ቤተሰብ፣ ጓደኛ፣ ዘመድ ትተው ከፈጣሪያቸው ጋር ለመስማማትና ለመኖር ከዚህ ሲኖሩ ከሃይማኖታዊ ስርዓቱ ባሻገር የማህበራዊ አገልግሎቱን በማዘመን ለገዳም ውድገትና ለዓለማውያን መገልገያ የሚሆኑ ዘርፈ ብዙ ስራዎችን ይከውናሉ። ከብት ያርባሉ፣ ይሸምናሉ፣ የምግብ ዘይት ያመርታሉ። ሌሎችም ተግባሮቻቸው ብዙ ናቸው። ይሄ የሚመረተው በእናቶችና በአባቶች እዚሁ ሮ ማቴሪያል ከሌላ ቦታ አምጥተን እንደምትመለከቱት እ እማዋይ ወለተ ኪዳኝ ይባላሉ። የሽመና ቤቱ የዚህ ቤት አለቃ ናቸው። በእሳቸው ኃላፊነት እሳቸው ስር ሀያ የሚደርሱ አባቶችና እናቶች አሉ። እነሱ እንደምትመለከቱት እነኚህ ፎጣዎች ይሰራሉ። ሰፊዎች አሉ፣ እዛ ሲንጀር የሚሰፉት ይሄ ሁሉ እዚህ ቤት ነው የሚሰራው ማለት ነው። እንደምትመለከቱት ይሄ አንድ የገዳሙ የገቢ ማስገኛ ሁለተኛው ነው። ከዘይት ቤቱ ቀጥሎ ማለት ነው። ይሄ የምንሰራበት ምክንያት አንደኛ ሰው እዚህ መቶ ፎጣ ሲገዛ አንድ ገዳሙን በልማት ያግዛል። ሁለተኛ እዚህ ቦታ ላይ ያለው እንደምታዩት ገዳሙ እራሱን ችሎ ለመቆም ብዙ ነገር ይቀረዋል፣ እንደምታዩት ማለት ነው። በዛ ላይ ስልሳ የሚያክሉ ተማሪዎች ገዳሙ ከራሱ ምንም በጀት ሳይኖረው ትምህርት ቤቱ ገዳሙ በራሱ ከእናቶች ዳቤና ከአባቶች ዳቤ ከፍሎ ነው ተማሪ እያስተማረ ያለው። ያለምንም በጀት ማለት ነው። ስልሳ ተማሪ መምህራንም እንደሱ እና ይሄ ከዚህ ገዝቶ የሚሄዱ አንድ ገዳሙን በልማት ያግዛሉ። ሁለተኛ ለገዳሙ እድገትም አሻራ አስቀምጠዋል ማለት ነው። የገዳሙ የራሱ ወፍጮ ቤት አለው። አካባቢት ላይ አካባቢ ላይ ያሉ ህብረተሰቦች ሌላ ቦታ ሄደው ወፍጮ ከሚያስፈጩ እዚው እያሉ በቅርብ መተው በተመጣጠነው ዋጋ ወፍጮ አስፈጭተው ይሄዳሉ። ለገዳሙም ገቢ ነው። ለእነሱም በቅርበት አገኙ፣ ያለምንም ትራንስፖርት ማለት ነውና እሱም የገዳሙ የገቢ ማስገኛ ነው። የገዳሙንም ይፈጫል ያካባቢውንም ሰው ይፈጫል ማለት ነው። ታዲያ ልፋታቸው ለፍሬ በቅቶ ዳግም በአዲስ ነገር ተገልጠዋል። ከገዳሙ ውጪ በምስራቅ ጉራጌ ዞን ቡኢ ከተማ ለማህበረሰቡም ሆነ ለመነኮሳቱ የህክምና መስጫ ጤና ተቋም ገንብተው አስመርቀዋል። ገዳማውያን እንደሚወራ ወይንም ደግሞ እንደ አፈ ታሪክ ገዳም ለማይ መሆን የለበትም። ልመና እስከ መቼ የሚል ቁጭት አድሮብን፣ በተለይ እነኝህ እህት አብያተ ክርስቲያናት የምንላቸው ግብፅን፣ ህንድን፣ ግሪክን እና አርመንን ስናነሳ ራሳቸውን ችለው እያንዳንዳቸው ለምሳሌ ግብጽ ላይ ስንሄድ አንዱ ገዳም ብቻ እስከ ሰላሳ አምስት ፋብሪካ አለው። ያ ቁጭት አድሮብናል። ልመና እስከ መቼ፣ ጥላ መዘቅዘቁ እስከ መቼ፣ አለማዊ ሊሳለም ጸሎት ለማድረስ ሲመጣ እስከ መቼ ድረስ እንለምናለን የሚል ቁጭት ስላደረብን ገዳሙ ምንም ላለመለም ቆርጦ እየሰራ ነው። እዛ ላይ ለመድረስ ግን ብዙ ነገሮች ያስፈልጋሉ። ሆስፒታል ማለት ሁሉንም የሚያማክል ሁሉም ከዚህ መጣ ከዛ መጣ ከዚህ መጣ የሚባል ነገር የለም። መድኃኒት ቦታ ስለሆነ ከየትኛውም ማቅጣጫ ከየትኛውም ብዙ ሃይማኖት መጥቶ የሚታከምበት ቦታ ነው። ይሄ በሃይማኖት የሚደነገግ ቦታ አይደለም። ጤና ጣቢያ ከየትኛውም በተመጣጠነ ዋጋ ኬትም የሚምጣ ኬት ያለምንም አድሎ በተመጣጠነ ዋጋ ንጹህ ሄልዝኬር ማለት ንጹህ ጤና ንጹህ የተሻለ ሕክምና ከተሻለ መድኃኒትና ከተሻለ ምርመራ ጋር የሚወስዱበት ቦታ እንጂ እከሌ እከሌ የሚባልበት ቦታ የለም። ሁሉም ሃይማኖት በእኩል በእኩል ዋጋ የሚጠቀሙበት ነው። በምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ጥቅምት አምስትና መጋቢት አምስት በሚነግሰው በዓለ ንግስ የእምነቱ ተከታዮች ከተለያዩ ስፍራ በመትመም ያደምቁታል። በአመት ሁለት ጊዜ ብቻ የሚመለከቱ የእምነቱ ተከታዮች በአመቱ ያድርሰን ብለው የሚመኙትና የሚናፍቁት ስፍራ እንደሆነም የተመለከትናቸው እውነቶች ያስረዳሉ።